ስለም ዲናችሁ በያላችሁ በጥል ነገር ስለም ነው አሸይና አሸይን አንድ ያላችሁ እመኝላችኋለሁ። ስት ጎ ላይክና ሼር ያደረጋችሁ ሀሳቦቻችን ለብዙዎች አካፍሎ ለዚህን ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣ ነው። እንግዲህ በአለም አቀፍ ደረጃ እጅግ በጣም መነጋገሪያ ነው፣ መረጃ መረጃ ወጣ። እንግዲህ ዴይሊ ሜል ነው፣ ዴይሊ ሜል ባወጣው መረጃ መሰረት የኤዶም ገነት ደጃፍ የሚገኘው በኢትዮጵያ ባህር ዳር ዙሪያ ጧና ሀይቅ ዙሪያ ነው የሚል መረጃ አውጥታል። ዴይሊ ሜል ይሄን መረጃ አገኘሁት ያለው እንግዲህ በአሜሪካ ቴክሳስ የሚገኙ የሳይንቲስቶች ስብስብ ለረጅም ዓመት በመጽሐፍ ቅዱስና በቁርአን ጥናት ላይ ከፍተኛ እውቀትና ልምድ ያላቸው ሰዎች ያደረጉትን ጥናት ተሞርክዞ ነው እኔህን ጥናት ከሰማ በኋላ ስቄ ዝም አልክለውን ደግሞ ይሄ ጉዳይ ወደ ብሄር ይሄዳል ደግሞ ይሄ ጉዳይ ወደ ሃይማኖት ሄዶ በየማህበራዊ ሚዲያ ሲሻኮቱበት ነው የሚውለው እኔ አያገባኝ ብዬ ዝም አልክኝ ጉዳዩ ደግሞ ገነትን የአማራ አድርጓል ገነት ደግሞ ለነፍጠኛ ሰጠው ብለ ሌላ ጭቅጭቅ እንዳይነሳ ዝም አልኩኝ ኮሺ ባለ ቁጥር መቼም ሁሉ ነገር ሃይማኖት ነው፣ ሁሉ ነገር ብሔር ነው፣ ሁሉ ነገር ጭቅጭቅ ነው፣ ሁሉ ነገር እንካ ሰላምታና ብሽሽቅ ነው። የሚያሳፍር እኮ ነው የሚያሳፍር ጥናቱ ያደረጉ አሜሪካኖች ናቸው። ሙስሊሞች አለው፣ ካቶሊኮች አለው፣ ፕሮቴስታንቶች አለው። የተጠና በአሜሪካ ቴክሳስ ነው። ጉዳዩን ግን ወደ ብሔር ይወስዱትና በቃ አዳምና ሄዋን ጎጃሚ ያደረጓቸው ነው የመሰላቸው። ገነት የጎጃሚም አይደለም፣ የሸዋም አይደለ፣ የጎንደርም አይደለም፣ የአማራም አይደለ፣ የጉራጌ አይደለም። ጥናቱ ሌላ ጉዳይ ነው እናንተ ድኑጋጤ ያላቸዋት ገነትን ለአማራ ለነፍጠኛ ጠቁሎሎ ለፈረንጅ የሰጠውን የመሰላቸው እንደዛ አይደለም ጉዳዩ አዳምና ሄዋን ከገነት እንደወጡ ታውቃላቸው አዳምና ሄዋን ከገነት ሲወጡ እግዚአብሔር እንደ ኮብልስቶን አልወረወራቸውም ከሰማይ በረቆቀ ሚስጥር ወደ ምድር እንዲወርድን ያደረገው በየትኛው በኩል የምድር ክፍልን በኩል አዳምና ሄዋን የወረዱት የሚለውን ሳይንቲስቶቹ እየተመራመሩ ነው የከረሙት ሎሮችም አመት እንግዲህ ይሄ ጥናት ሲደረግ ለረጅም ዓመት የነበረው እሳቤ ምንድን ነው? በኤፍራጥስ ወንዝ ዙሪያ ኢራን ውስጥ ነው የሚገኘው፣ እንግዲህ ኤፍራጥስ። ስለዚህ በዛ ዙሪያ ነው አዳምና ሄዋን መጀመሪያ ወደ ምድር የገቡት የሚል ድምዳሜ ላይ ነበር ሳይንቲስቶች። ታውቃላችሁ፣ እንቅልፍ የላቸውም፣ ረፍት የላቸውም። መመራመር ነው። መመራመር ነው። አሁን ደግሞ ሲመራመሩ መሐመድ ጀዋይድ የሚባል ሳይንቲስት ነው ይህን ቡድን የሚመራ የሳይንቲስቶች ቡድን የሚመራ መሐመድ ጀዋይድ ነው። መሐመድ ጀዋይድ ደግሞ በእስሉምና ከ11 በላይ ጥናታዊ ጽሑፎችን የሰራ መጽሐፍቶችን የጻፈ በጣም የተራቀቀ እውቀትና መረዳት ያለው ሰው ነው። እኔ አይደለም ያልኩ ዴይሊ ሜል ያወጣው መረጃ ነው ነግራቸን፣ እና እነዚህ የሳይንቲስቶች ስብስብ ባጠናው ጥናት መሰረት ለረጅም ዓመት በጠራቀቀ ሁኔታ ከሙስሉምም ከክርስቲያኑም ከሌሎች ሃይማኖቶችም ጨማምሮ ነው ይህን ጥናት የተደረገው። በጥናቱ መሰረት የሚገኘው በኢትዮጵያ ነው። በኢራን ሳይሆን በኢትዮጵያ ነው። በባህር ዳር ዙሪያ፣ በጣና ሐይቅ ዙሪያ በሚገኙ ሰንሰለታማ የእሳተ ጎመራ ተራሮች ዙሪያ ነው የሚል ድምዳሜ ደረሰ። ይህንን አስመልክቶ አንዳንዶቻቸው ነፍጠኛ ጎነት የነፍጠኛ ነው ወይ ጎነት የአማራ ነው ወይ አማራ ጎነትን ተቆጣጠረ እንዴት ብሎ ውሸት ነው ጎነት በምድር አይደለም በምድር ነው ሌላ ውዝግብ ስጎባቸው አንዳንዶቻቸው አለፎ ብላቸው እንደ ልማዳቸው ኦርቶዶክስ ላይ ቅርሻታችሁን የተፋቸው የኦርቶዶክስ ተረት ማለቅ የለም አለ ይህን ጥናት ያወጣው እኮ ሲኖዶሱ አይደለም ይሄ ጥናት ያወጣው እኮ የኦርቶዶክስ ቤተክርስቲያን አይደሉም ይህ ጥናት ያወጣው ማህበረ ቅዱሳን አይደሉም ይህ ጥናት ያወጣው አስር ሺህ ኪሎ ሜትር ሩቀት ላይ የሚገኙ ሳይንቲስቶች ናቸው። ምንም አያገናኙም ከኦርቶዶክስ ቤተክርስቲያን ጋር። እንግዲህ መሐመድ ጀዋይድ ኬሚካል ኢንጂነር ነው፣ አሜሪካዊ ሳይንቲስት ነው፣ ሃይማኖቱ ሙስሊም ነው። ይህንን ቡድን የሚመራ እሱ ነው። ሌሎችም ሰዎች አሉ እና እያስፈራል። በጣም በጣም ነው የሚያሳፍረው እያንዳንዱ ነገር ኮሽ ባለ ቁጥር ኦርቶዶክስን መስደብ፣ አማራን መስደብ ጉራጌን መስደብ ትግሬን መስደብ ኦሮሞን መስደብ። እውቀት አይደለም ያጠኑት፣ ሌሎች ናቸው። ከቻልክ አጥና ተመራመር። በእርግጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ሀሳብ ከሺህ ከሁለት ሺህ ዓመት በፊት በራሷ በብራና ከትባ ጽፋ መመናንቻን የምታስተምር የምትሰብክበት ሁኔታ አለ። መብታችን የራሳችንን ማመን መብታችን ነው። አሁን ግን ይህን ጥናት ያወጣው ለጊዜው ፈረንጅ ነው። ከዚህ በፊት ግዕዝ ትምህርት ይሰጥ የሚል ሀሳብ በመንግስቱ ደረጃ ለወጣው ፖሊሲ ሙሉ ጭት አደርጋ ስትሰደብ የነበረ ቅርሻት ሲጠፋባት የነበረች ቤተክርስቲያኗ ነች። እና እኔ ከሰማቁቆች ዝም አልኩ። ለሁን ይሄ ጉዳይ ደግሞ ወደ ብሔር ይወስዱታል፣ ወደ ሃይማኖት። ዝም አልኩ። አሁንም ስድባችሁን ያላቆማችሁ ሰዎች አላቸው። እና አትፍሩ፣ አላችሁም፣ አትደንግጡም፣ አይደለም ግን፣ ፍርሃት ልኩ አለው። የሆነ አጋጣሚ ስታገኝ ኦርቶዶክስን መስዶ የሆነ አጋጣሚ ማቆርሸት ሰው ላይ እንደ ዶራል ትንሽ ለሚሰማ ሰው እኮ ምን አይነት ፍርሃት፣ ምን አይነት ድንጋጤ ነው? ምንም አልተጀምረም። እና ቤተክርስቲያናት በጣም የተራቀቁ እውቀት አለ። እውቀቷ በእናንተ ዘንድ ውሸት ሊሆን ይችላል። መብታችሁን እውነት ነው ብላችሁ መረዳት ግዴታ የለባ። ሲጀመር ያለ ሃይማኖትህ የተሰጠህን ሀሳብና እውቀት እውነት ነው ብለህ ተቀበል የሚል የለም። መብት ነው አለመቀበል፣ መብት ነው። ነገር ግን ማዶ ተሻግረህ የኦርቶዶክስ ጥቁልና የኦርቶዶክስ ተረት ማለቂያ የለውም የሚል ሀሳብ ጥቅም የለውም። መረጃ ወጣው፣ ፈረንጅ ነው። ፈረንጁ እንግዲህ አዳምና ህዋንን ጎጃሜ ናቸው አላለም። የኢዶም ደጅ ደጃፍ ባህር ዳር ነው ያለው። ጣና ዳር ዙሪያ ነው ብላል። በቃ ከፈለግቶ ቀበል ከፈልግቶ ስድብን ሁን አመጣ ስድብን ሁን አመጣ አሜሪካኖች አዳምና ህዋንን ጎጃሜ ናቸው ጎንደሬ ናቸው ሸዋ ናቸው የሚል ሀሳብ አልሰጡ። ስለ ቦታው ነው፣ ስፔሲፊክ ቦታው። አዳምና ህዋን ከገነት ተባረራል። ሲባረሩ ቤት በኩል ነው ወደ ምድር የመጡ ሳይንቲስት ፈረንጅና እንቁልፍ የለው

ዩቲዩብ ላይ መሞጫረቅ ብቻ ካ አይደለም አንዳንዱ ነገሮችን በጥልቀት ማሰብ ማንበብ መረዳት ግራና ቀኙ መራቀቅ ያስፈልጋል። ተፈጥራችን እንደዛ ስለሚፈቅድ እኔ አሁን በጉሌ ራሴን የምችላትን ያክል እራቀቅ ያለው እንባለው ባለው ምስጥር ጥልቀት ያለው ጉዳዮችን ለመረዳት ሞክራለሁ። ሁሉንም ግን አልናገሩም። ሎምን የፈሩ ሰዎች ሁሉ ነገር አስማት ነው የሚመስላቸው ድሮ ቴፕ ሲገባ፣ ድሮ ሬዲዮ ሲገባ ከ ሬ ሰይጣን ያሉ ሰዎች ከአሉ ይሄ የእኛን የእውቀት ማነስ ነው የሚያሳየው እንጂ ስልክ ወይም ቴፕ ወይም ቴሌቪዥን ሰይጣን ሆኖ አይደለም። እና እንጋጫ እንጋጫ አለላቸውም ተፈጥሯዊ ነው። ኮንፍሊክት ተፈጥሯዊ ነው ይባላል። ተፈጥሯዊ ነው ግን ወደ ንትርቅ፣ ወደ ውሽሽቅ፣ ወደ እንከሰላምታ የሚመራ ነገር መሆን ደግሞ ያስተዛዝባል። ክብራችንንም ዝቅ የሚያደርግ ይወስደኛል እንደ ሰው ልጅ እንደ ሰው ልጅ እና ሳቄ ነው የሞጣ የዛን ጊዜ አሁንችን ሲሰማ አበሻ ይናቆራል ይናቆረ ብዬ ዙ ማ ቢቢሲ ያለው ታምናላችሁ፣ ሲኤንን ያለው ታምናላችሁ። ኢትዮጵያ ውስጥ አገር በቀል እውቀት ያላቸው እንደና ሐኪም አበበች እንደ መምህር ሮዳስ ያሉ ሰዎች በጣም ብዙ ምስጢሮች ነው የሚናገሩት። ደግሞ እየሆኑ ነው የሚመጡት። ለምን እውቀቱ አንዳንዱ ከሰማይም ጭምር የተቆዳ ስለሆነ እነ መምህር ሮዳስ ሲናገሩታል፣ እንጂ አባቶች አንድም ባይምራቸው ተራቀው እግዚአብሔር በሰጣቸው አይምሮ፣ አንድም ደግሞ ከላይ እግዚአብሔር ያቀበላቸውን እውቀት በሚስጥር ይዘው ቁጭ ብላል። አሁን የሚሆነው ነገር ሁሉ እያየው እንዳላየ ስሙ እንዳልሰሙ የሚሆኑ በጣም የተራቀቁ ሊቃውንቶች አሉ። ኢትዮጵያ ውስጥ በጣም የተራቀቁ ሊቃውንት ግን ዝም። ምስጢር ነው ምስጢር። የምትሰጠው ትውልድ አለ፣ የማትሰጠው ትውልድ አለ። ምስጢሩ የምትከለክለው ትውልድ አለ፣ የምትገልጥለት ትውልድ አለ። ይሄ ትውልድ ደግሞ ለዛ ምስጢር የበቃ አይደለም። ፈረንጅ እኮ ጥንቆላውንም አስማቱንም ሞተቱንም ሲያጭበጭ አላያችሁም? አሜሪካ አይዶል ላይ አሁን ጥንቆላ ምን ያስጨወጭባል ግን እንዴት ሊሰራው ቻለ? እኔ ያልቻልኩትን እሱ የቻለው ነገር ያስጨወጭዋል ይላል። ሁሉ ነገር እውቀት ነው። ፈረንጅ ጋር ለእውቀት ካላቸው ጉጉት የተነሳ ነው። ጥንቆላ እውቀት አይደለም፣ አስማት እውቀት አይደለም። ፈረንጅ ግን ከመቀመጫው መድርጎ ላይ ያጨወጭዋል። ትክክል እያልኩ አይደለም፣ ግን ለእውቀት ያላቸው ጥማት ነው። ለዚህም ነው እኛ የነሱ ባህሪዎቹ ነው የምንኖረው። እነሱ ለእውቀት ያላቸው ጥማት፣ እውቀትን የሚያከብሩበት መንገድ ነው እዚህ ደረጃ ያደረሳቸው ምግብ ሞልቶ ተርፎ ለዓሳ የሚቀልቡት እኛን የሚቀልቡበት ምክንያት ለውቀት ያላቸው ጥማት ነው። እኛ ደግሞ እያንዳንዱ ነገር ሞቶት ነው። ጥንቆላን ሰይጣን ነው እንጂ ይህ እንዴት በሰው አይምሮ ይሆናል? ይሆናል አይምሮ ነው። ማስጦራት ብቻ ነው የሚጠበቅበት ይሆናል። በቃ ሰው ልጅ አይምሮ ትልቅ አይምሮ ተሰጥቶታል። ስለዚህ በምናያቸው የተረቀቁ ነገሮች ሰው ልጅ እስከ ጠፈር ድረስ መሄድ ባህሩን ቆፍሮ ውስጥ ለውስጥ ባቡር መንገድ መስራት ውስጥ ለውስጥ ሀይቁን ውቅያኖሱን ቆፍረው ይቻላል። ለምን ሰው ልጅ ባለምጡቅ አይምሮ ነው። ባለትሶጦዋ ነው። ኢትዮጵያ ውስጥ የሆነ ነገር ስታይ ሁሉ ነገር ጥንቆላ ነው፣ ሁሉ ነገር አስማት ነው። ሀብታም ብትሆን ጠንቋይ ነው የሰጠ፣ ሀብታም ብትሆን ሰይጣን ነው የሰጠ፣ ብትመራመር መተት ነው፣ ድብታረና ነው። ሁሉ ነገር የፍርሃት ነው። ፍርሃታችን ሎከት ቢኖ አት ዶንግጦ አንዶንግጥ አለ መዶንግጥ የሰው ነው፣ የባህሪ ነው። ግን ኮሚሽናት የሚያስችል ደረጃ መሆን ሁሉ ነገር እላችን ላይ ሊያሸዳድ አይገባም።